እንደ አያት ቤተሰቦች ሰላም ናችሁ። ሰላማችሁ ባላችሁበት ቦታ ብዝት ይርፍርፍ። በል ዛሬም በአላህ ፍቃድ ተመልሰን መጥተናል። ኢንሻላህ እየተጠቀማችሁ እንደተጠቀማችሁ ሆናችሁ ያልተጠቀማችሁ ዛሬም ኢንሻላህ በአላህ ፍቃድ ትጠቀማላችሁ። እንደተለመደው ለመጀመሪያ ላይካችሁ እንዳትረሱ። ዛሬ ደግሞ ጁማአ ነው። ሰሉ አላ ነቢይና ሙሐመድ ሰለላሁ አንድ ሰለዋት ካወረዳችሁ መላይካ አስር ዓመት እናንተ ላይ ያወርዳል። እንዳትረሱ ኢንሻአላህ። ይሄ ቪዲዮም ሸር ሸር አድርጉና ለዋትስአፕ፣ ለፌስቡክ፣ ለቴሌግራም ለሁሉም ያላችሁ ሚዲያ መድረስ እንዳታቆሙ። እንደበፊቱ ሸርታችኋል፣ አሁንም ጨምሮ አዳዲሶች ሰዎች እየመጡ ነው። ጥያቄም እንደዚህ እየቀጠለ ነው። መሻላ፣ ተባረካለ። ኮመንታችሁ አንብበን አናሳፍርም ብለን ይኸው እነሆ በአዲስ ቪዲዮ መተንላችኋል። ቪዲዮ እንደገባችሁት ላይክ አድርጉት። ጥያቄያችሁ አሁን መቀጠል ትችላላችሁ። ኮመንቱን ውስጥ አንብብልና እሺ፣ የመጀመሪያ ኮመንት እሽ በዚ አጋጣሚ መብሩክ ምትሉ ሰዎች አላህ ይባረክ። እናንተም ተደስታችሁ መታችሁ ጨርሻለሁ ምትሉት አላህ ያርጋችሁ እንሻላህ አሚን። እንደዚህ ይላል ጥያቄው፣ አዩዬ እቤት ውስጥ ሆነው የጨረሱብትን ቪዲዮ ብትለቅልን እኔም ለሴትየዋ ማሳየት ይፈልጋለሁ። አዎ ማማዬ ቪዲዮ ጥቅሙ ምንድን ነው? ሴትዮዋ የቤት ውስጥ ያስጨረሰችልኝ ቢሮ ብትሄድ ግን የቢሮ ትከፍል ነበረ። ስለዚህ ቪዲዮን እዚህ አላስገባም፣ ይቀጣኛል። ቪዲዮ ከባድ ነው። ታዋቂ ሰው ስለሆነ ይቀጣኛል። ቴሌግራም አለኝ። ቴሌግራሜ ጆይን ብላችሁ ገብታችሁ ቪዲዮውን ታዩታላችሁ፣ ወይም ላሰደቻችሁ ታሳያላችሁ። ሊንኩ ኮመንታች አስቀምጥላችኋለሁ ማለት ነው። እሷ ማዳማችሁ ጎበዝ ከሆነች አብሽር ግዴታ ነው። አብሽሪ ግዴታ ያስፈልጋቸዋል አንቺ ማብሽር ይከፈትልሻል። እሷ አብሽር መጀመሪያ ማለት አረቦች አላቸው። በአብሽር ይጨረስልሻል። ሌሎች ስጥ ማለት ጎበዝ ከሆኑ ሴትሽ። እኛ የምናስቀምጠው ደግሞ ሊንኩ የቴሌግራማችን ነው። ቴሌግራማችን ላይ ነው ቪዲዮ የሚለቀቀው ማለት ነው። እዛ ውስጥ ገብታችሁ አይታችሁ በስነ ስርዓት ልታሳዩ ትችላላችሁ ማለት ነው። ጥያቄሽን እንደተመለሰ እንሻላ ተስፋ እናደርጋለን። ወደ ቀጣይ ጥያቄው ደግሞ እስቲ ሹክ በሉኝ አሁን የሰራን ቃማ ልጅ እዜን መግባት እንችላለን ወይ አይቻልም ምክንያቱም ልጅሽ ቃማ የለውም አይቻልም ስለዚህም ልጅሽ ቃማ መኖር አለበት ልጅሽ መላክ ከፈለሽ ከአንቺ ጋር አብሮ ሊሄድ ከፈለሽ አጭር ዘሬ ንገርሽ ልስባሴ በሚሄዱ ሰዎች ላይ ትኬታችሁ በአንድ ትቆርጡና ከዛ በኋላ በአንድ ቀን ትሳፈራላችሁ ማለት ነው እሺ ጥያቄ ገብቶልሻል። አሁን ደግሞ እኔ ሁለት ጊዜ ላከው ተቀባይነት አጣ። አሁን መክተብ ሄጄ ለሶስት ጊዜ ጊዜ ሄዳለሁ። ዱአ አድርጉልኝ ነው ማለት ሶስተኛው ቤት ውስጥ ሞክሮልሽ እንዲህ ብሎ ነው ቤት ውስጥ ሞክሮልሽ እንቢካልሽ። መክተብ ግዴታ ነው። አንዳንድ አሰሪዎች ስለማያውቁ ቀልጣፋ ላቶን ችላልች አሰሪሽ አስር ሺ መክተብ ይደርሽ። መክተብ ስራቸው ነው። ትቱት አድርጎ ይጨሩ ስልሻል ማለት ነው። መክተብ ህጂና። ሁሉም ሰው አንድ አይደለም። እውቀት ያለው መሆን አለበት። እውቀት ከሌለው ደግሞ ወደ ቢሮ ሄደው ማስጨርስ ማሻላ፣ ተባረከላ ይመረጣል ማለት ነው። እንሻአላ፣ በጣም ደስ የሚል ጥያቄ ጥያቄ አሉ። ማሻላ፣ ሌላም ደግሞ ይቀማ የለኝም ማሰራት ይቻላል የምትሉ ሰዎች አላችሁ፣ ነግራቸዋለሁ። ኢቃማ የሌላችሁ ሰዎች ማሰራት አትችሉም። ምክንያቱም ይቃባ ይቃማ ሆኖ የድሮ ይቃማሽ ነው የሚታደሰው። ሌላ አዲስ ነገር የለም። የድሮ ይቃማሽ ይታደሳል። ከፊል አዲስ ይገባበታል በድሮው ላይ። አቤት፣ አቤት፣ አቤት፣ ማን በዚህ ሰዓት? አቤት። ሰላም አለይኩም። ወአለይኩም ሰላም። ተፈቅደናቸው ማን ማን? ምንድን ነው እናንተ?

ይደውላሉ። ስልክ ተነሱ። ምን ሆናችሁ ነው እና ወይም ስልክ ተነሱ። ወጣከብ ማን? ለምን ነው ወጣከብ ስለ እኔ መካ ነው ያለሁት እንጂ ሌላ ቦታ እንደ ሌላ ቦታ ሪያድ ጅዳ መዲና አይደለም ያሉት መካ ያለው ሰው ላይ ትቀልዳላችሁ ተረጋገ ተረጋገ እንደዚህ በእርግጥ ለምንድን ነው የማትናገሩት ዝም ብላችሁ ሚዲያ እንደዚህ አይደለም ያወራችሁ በቃ አሁን ንገሩን

አሁን ማነው ያስመጣ? ቤታችን፣ ማነው ያስመጣ? ማንም ያምጣ፣ ሰይጣን ያምጣ፣ ጅን ያምጣ፣ እኔ መጥቻለሁ። እንደዚህ ከሆነ ከቤታችን እንደዚህ አማርኛ እንኳን ሚዲያ እንዳለ እናንተ ሚዲያ የሚሰማ ሰዎች እንዳለ ገና በሰልፍ ነው የሚወጣ። በቪዲዮ እንደውም እንቀረጻለን። ተረጋጋ ተረጋጋ። አሁን አንተ ምንድን ነው? ተቸግሬ ነው ችግሩን ልፈታ ነው የመጣው። እንዴት ነው የሚያልቅ? ሊያወጣ ነው። ይህን ቪዲዮ እስከ መጨረሻ ሰምተህ ያለ እኛ የዓለም ነገር ወይም አንድ ደቂቃ ሰምተህ ወይም ደግሞ ሁለት ደቂቃ ከሰማህ በኋላ እኛ ያስተላለፍን ነገር እስከመጨረሻ ሳትሰማ ሮጠ መጣ ወይም ሁሉም ጨርስ ያል ሁሉም አልጨረስኩም እስኪ አሁን ንገሩልኝ ችግራችሁ በትክክል አሁን ደግሞ ቀጠላችሁ ቤቴ መምጣት ጀመራችሁ አንተና የአንተ የሚመስሉ ሰዎች የምናስተላልፍበት ነገር ቤታችን መታችሁ እንዳትጨቃጭቁን እኛ ስራ አለን ስራ ካለን ደግሞ እናንተ አንድ አምስት ደቂቃ አስር ደቂቃ ሳትጨርሳችሁ ቪዲዮ አይታችሁ እንደዚህ መታችሁ እኛ ከስራ አጉል እንዳታርጉን ነው። አይስ እስከመጨረስ አስማኝ። እኔ የምለው ለመጀመሪያ ቪዲዮ እስከ አራት አምስት ቪዲዮ ሰርተናል። ጥያቄም እንዳንተ ሰዎች እየጠየቁ ነው። አሁን ያንተ ችግር ምንድን ነው? እቃማ አውጥተህ ወይም ፓስፖርት አውጥተህ ነው ወዳይ ምንድን ነው ችግሩ? ባጭር ይገር። ፓስፖርትም አለኝ የድሮዬ ፓስፖርት ቁጥሩም አለኝ። እንዴት እንደጨረሳችሁ የሷም እንዴት እንዳለቀ ንገሩልኝ። አዎ ችግር የለም። ይሄ ነው አይደለም? ያንተ ችግር አዎ፣ የለም። በቃ እንግዳ ነው እንደውም ውሻ እራሱ ራሱ ቤት ገብቶ ሰው አለ ግን ብሎ ቤት ሲመጣ ነው እንጂ፣ ቆይ ውሃ ምናምን ለመጀመሪያ አንተም የት መጣበት ነገር እራሱ አላወቅንም። እሺ፣ ስለዚህ አንደኛ ምን ታደርጋለህ? የመጀመሪያ የፓስፖርት ቁጥሩን ማወቅ አለብህ። የፓስፖርት ቁጥሩ አለ አይደለም። የፓስፖርት ቁጥር መኖሩ ብቻ ሳይሆን በሱ ቢሮ በትክክል ሄደ ቢሮ ከሄድክ በኋላ ወይም አምባሲ ማለት ነው ፕሪንት ይሳባል ወይም ደግሞ መክተብ አልአመል ሄዳለ ፕሪንቱ ይሳባል። ፕሪንቱ ምንድነው የሚያወጣ ያንቴ ሙሉ ይቃማ ማዕሉማት የሚባል ነገር አለ። ያንቴ የመፋይሉ የበፊቱ ፋይሉ እዚ የገባና ይቃማ እንዲወጣል ይወጣል። ፋይሉ ሲወጣው ደግሞ በፋይሉ አብሽር ትከፍታለ። በእሱ አብሽር ሲከፈት አንቴ አይደለም፣ ምክት ካፍቶ ደግሞ ወይም ያንቴ አሰሪ ወይም ደግሞ እንደዚህ ቢሮ የሚሰሩ ሰዎች፣ አንተ ምንድነው እሱ ላይ ምንም ነገር አታውቅም፣ አ ሌላ ነገርም ልታበላ ስለምትችል እሱን ትክክል እንደዚህ ካስገባ በኋላ ያንተ ወይም ቅጣት ነገር ከሌለ ክስ ነገር ከሌለ አብሽሩ ተከፈተ። ከተከፈተበት በኋላ አንተ ላይ እስከ ዛሬ ያልታደሰ ያለ አይደለም፣ እሱ ብር ይጠይቃል። ብሩ ታስገባለህ። ብሩ ካስገባ በኋላ ሽራል ብሩ ካስገባ በኋላ ያንተ ነገር ሁሉም ነገር ካለቀ፣ እነሱም ያንተ ተቀባይነት ከወሰዱ ለተወሰነ ቀን ላንተ ይጠብቃሉ። ለተወሰነ ቀን ይቀጥራሉ። ወይም ለውሌ ቀን ወይም ለአንድ ቀን አንተ ይቃማ ገዝግሶ ቤት ይመጣል። አንተ የወድብኔ ቤት ማምጣት ሳይሆን በቃ ስልክ አታነሱማ። እንዴት ነው የሚመጣው? አያስፈልግም እያልኩ ነው። አሁንም አልተረዳሁም። አሁንማ የተረዳው እኮ ነው። አሁን ተረዳ አይደለም። እኔ ቤት መምጣት አያስፈልግም።